ሰላም አሚኖች ነን። ይህ ቪዲዮ በጣም ስለሚጠቅማችሁ ፋቮራይት ውስጥ አስገቡት። ዛሬ መልእክት አለን። መልእክቱ ምንድን ነው? ስራ ላይ ሆነን ስልካችሁን ባናነሳ የማማከር አገልግሎት የምትፈልጉ ሰዎች በቀላሉ እንዴት አገልግሎት ማግኘት እንደምትችሉ ማለት ነው። ስልካችን ቢዚ ሊሆን ይችላል። ብዙ ሰዎች አሁን ሰብለክ አርባ ምንጭ እንደዚህ ብለሽኛል፣ ስልካችሁ አይሰራም። ኮሜንት ላይና በቀላሉ መጠየቅ የምትፈልጉትን ነገር ቴሌግራም ላይ ፎቶ አንስታችሁ ፍሪጅ ከሆነም ወሽንግ ማሽን ከሆነ የብልሽቱን አይነት እንደዚህ ነው የሆነው የሚለውን ነገር ቮይስ ላኩልን፣ ፎቶ ላኩልን። በምሳ ሰዓታችን ላይ ወይም ከስራ ሰዓት ውጪ መልስ እንመልሳለን። ቀላል መንገድ ነው ብዬ ስላሰብኩ ነው። ነገርና ቪዲዮችን በደንብ እየታየልን ስላልሆነ ኮፒ ሊንክ እንድታደረጉልን እንጠይቃለን። በተለይ በተለይ ደግሞ መፍታትና ማሰር የምትችሉ ከሆነ በቀላሉ ቀላል ቀላል ብልሽቶችን ራሳችሁ ፊክስ ማድረግ እንድትችሉ በፎቶ የተደገፈ ለምሳሌ፣ ቴሌግራም ላይ በምትልኩት ፎቶ የሚፈታውን ቦታ ምልክት እያደረግንላችሁ የፈታችሁ ድጋሚ ፎቶ እያነሳችሁ እራሳችሁ ከዚህ በፊት ብዙ ሰዎችን ከአሶሳ ከብዙ ቦታ ይደውላሉ፣ አገልግሎት ሰጥተናል። እና ትንሽ ሰዓት የሚፈልግ ነገር ስለሆነ በመመካከር ነው መሆን ያለበት። ለምሳሌ ከባድ ስራ ላይ ሆነ እንደዚህ አይነት ብትጠይቁን ሊከብደን ይችላል፣ እና እናንተ ግን ቮይሱንና ቪዲዮዎቹን አጭር ቪዲዮ ወይም ፎቶ ላኩልን። ልክ በስራ ሰዓት ውጪ ሙሉ ሙሉ ያለውን ነገር እንደዚህ አርጉ፣ እንደዚህ አርጉ፣ እንደዚህ አርጉ እንትን ያልን መስራት እንችላለን ማለት ነው። እናመሰግናለን።